መጽሐፍ ቅዱስ አሽቀንጥሮ አይደል እንዴ እንደ ጠንቋይ ቤት እንደሚዞር ዓለማውያን ዛሬ መንደር ለመንደር ስርቻ ለስርቻ እግዚአብሔር ይናገረኝ እያለ ሚዞር ማህበረሰብ የፈጠር ነው። የእግዚአብሔርን ድምጽ ሳይሆን ሰው የራሱን ነገር ለመስማት የሚሄድ የልብሽን ይናገርሻል፣ የልብህን ይናገርሃል፣ ና አዲስ ነብይ ተነስቷል ተባብላችሁ አይደል እንዴ የምትሮጡት? አይደለም እንዴ የሚሄደው ሰው ና የእግዚአብሔር የልብህን ይናገርሃል ተብሏል እንዴ ሰው የሚሄደው። እግዚአብሔር የልቡን ንስማ የሚል ማን አለ? የእግዚአብሔርን የልብ ሐሳብ ፈቃዱን እግዚአብሔር የሚለውን እንስማ ነው የምንለው። የልቤን እግዚአብሔር ይናገረኛል። የልባችንንማ በደንብ ያውቁልናል። እንደምንፈልግ ስለሚያቆስሉ ይሰጡናል። ራሳችንን በራሳችን በልተን እናልፋለን። መጽሐፍ ቅዱስን አሽቀን ጥረስ ከጣልክ ድረስ እግዚአብሔር ጋር የመገናኘት እድል ጠባብ ነው። ቲያትር ነው የምትገናኘው። ህይወትህን ነው የምታጣው። ህይወትህን ነው የምትስተው። የእግዚአብሔርን ድምጽ ከሳታችሁ ህይወት ትስታላችሁ። ህይወትን ስንጀምር ከተሳሳተን ስንጨርስ ልክ ልንሆን አንችል። ዛሬ ስንቶቻችንን መጽሐፍ ቅዱስ ምንወድ? ስንቶቻችንን መጽሐፍ ቅዱስ ያለን ስንቶቻችንን መጽሐፍ ቅዱስ ምን ከፍት ጸልየን፣ በፍቅር ከፍተን እግዚአብሔር ዛሬ ምን ይናገረኛል ለእኔ የምንል ላቸው። እግዚአብሔር ሰዎች አንዱ መታወቂያቸው፣ ረፍታቸው እግዚአብሔርን የሚሰማ ሰው የሚዋከብ ሰው ካላችሁ ሁለት አልባ ሰው ካያችሁ እሱ እግዚአብሔር ያልሰማ ቅብዝብዝ ነው የሚሆን። ሚሰማኝ በቃ ይቀመጣል፣ ከመከራ ስጋት ያርፋል። የምን መከራ ነገ ምን ሆናለሁ የሚል ፍርሃትና ጭንቀት የለበትም። ለምን አምላኩ እግዚአብሔር ነው። አምላካችን እግዚአብሔር ከሆነ ከሰማችሁት ሰላም ነው። ነገሩ ለአርባ ምንጭ ዩኒቨርሲቲ መምህራን ተማሪዎችና ሰራተኞች አስደንጋጭ ክስተት ነው። በተለይ ለተማሪዎች ከፍተኛ ሰቀቀንን የፈጠረ አሳዛኝ ገጠመኝ ሆኗል። እንደ ቀልድ የወጣቱ ደም ፈሰሰ። ለወላጆቹ የማይታመን የከፋ ሐዘን አላበሳቸው። በዩኒቨርሲቲ ትምህርቱን ሲከታተል የነበረው ወጣቱ የተማሪዎች መኝታ ክፍል ወይም ዶርም ውስጥ በገዛ ጓደኛው በአሰቃቂ ሁኔታ በጩቤ በተደጋጋሚ ተወግቶ ህይወቱ ሊያልፍ ችሏል። ጉዳዩ አስደንጋጭ የሆነባቸው ተማሪዎች የሚያደርጉት ጠፍቶባቸው ሀዘን ወሯቸዋል። ነገሩ እጅግ አስደንጋጭ ነው፣ አሳዛኝም ጭምር። እውቀትን ፍለጋ ሀገር አቋርጦ ከሄደበት የነገ ህይወቱን ለማቃናት ከተጓዘበት ህይወቱ ተነጠቀ። የአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት ተማሪው ህልፈት የሰማውን ሰው ሁሉ ልብ የሚሰብር ሆኗል። ልጄ ይማር ብላ ከጉያዋ አውጥታ የሸኘች እናት ትምህርቱን የማጠናቀቁን ዜና ስትጠብቅ መርዶ ስትሰማ ምን ይሰማት ይሆን? ልጄ እየተማረልኝ ነው ሲል ከራሱ እየቀነሰ ለሚያስተምራ አባት የልጅን አስክሬን ተቀበል ተብሎ መነገር ምን ያህል ልብን የሚሰብር ይሆን? ከሞት አሟሟት እንደሚባለው ይህን ወጣት የነጠቀው አሟሟት ደግሞ ከሞቱ በላይ የሚያሳዝን፣ የሚያስቆጭና ልብን የሚሰብር ሆኗል። ለመሆኑ ነገሩ እንዴት ሊከሰት ቻለ? ወጣቱ የገዛ ጓደኛው ላይ እንዲህ ያለ ጭካኔ ያደረሰበት በምንም ምክንያት ነው? ይህንን ጉድ የተመለከቱ ተማሪዎች ምን አሉ? ይህንን አስመልክቶስ ዩኒቨርሲቲው ያወጣው መረጃ ምን ይመስላል የሚለውን ሁሉንም በዝርዝር እንነግራችኋለን። ድጋም በያላችሁበት ለእናንተ ይሁን፣ ውድ የአማርያ ቲዩብ ቤተሰቦች። በዛሬው መሰናዶ ከወደ አርባ ምንጭ ዩኒቨርሲቲ የተሰማውን አሳዛኝ መረጃ እናደርሳችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ይህ ድንገተኛ ሞት የደረሰበት ተማሪ ናትናኤል ጸጉ ይባላል። ናትናኤል የነገ ህይወቱን ለማስተካከል ለራሱ ለቤተሰቡ፣ እንዲሁም ለሀገር የሚጠቅምበትን መንገድ ለመፍጠር መማር እንዳለበት በማመኑ 12ተኛ ክፍል ፈተናን ተፈትኖ ወደ ወደ ከፍተኛ ትምህርት ተቋም ሊያሻግረው የሚችለውን ውጤት አስመዘገበ። በወቅቱ እንዲማርባቸው የሚፈልጋቸው ዩኒቨርሲቲዎችን በቅደም ተከተል መርጦ የትኛው ዩኒቨርሲቲ እንደሚደርሰው በጉጉት መጠባበቅ ጀመረ። አጋጣሚ የሆነና ምደባው ወደ አርባ ምንጭ ዩኒቨርሲቲ ነበር ያመላከተው። ትምህርት መጀመሪያው ጊዜው ሲደርስም ጓደኞቹንና ቤተሰቡን ተሰናብቶ ጓዙን ጠቅልሎ ወደ ዩኒቨርሲቲው አመራ። አርባ ምንጭ ከተማም በሚገርም ፈገግታና በሚደንቅ ተፈጥሯዊ አቀባበል ተቀበለችው። እንደገባም የዩኒቨርሲቲውን ሁኔታ መቃኘት ጀመረ። አየር ንብረቱን ተላመደ። ከዶርም እስከ ክላስ፣ ከካፌ እስከ ላውንጅ ብዙ ሰዎች ጋር ተዋወቀ፣ ጓደኞችንም አፈራ። ካስተማሪዎቹም ጋር ተግባባ፣ ሁሉም ቤተሰቡ ሆኑ። በቅድሚያ መወሰድ ያለበትን የትምህርት ሂደት ተከትሎም የሚጠበቅበትን ውጤት በማስመዝገብ ወደ ሳይኮሎጂ ትምህርት ክፍል ተቀላቀለ። እንዲህ እንዲህ እያለ ከብዙ ተስፋ ከነገ ህልም ጋር ሆኖ የሁለተኛ አመት ተማሪ ሆኖ ቀጥሎ ሳለ አሁን ግን ያንን ተስፋውን የሚበጥስ ህልሙንም እውን ማድረግ እንዳይችል ሆኖ እስትንፋሱን የሚያቋርጥ ነገር ገጠመው። የዚህን አሳዛኝ ታሪክ መረጃ ያጋራው ይኸው አርባ ምንጭ ዩኒቨርሲቲ ነው። በአርባ ምንጭ ዩኒቨርሲቲ ሳይኮሎጂ ትምህርት ክፍል የሁለተኛ አመት ተማሪ ናትናኤል ጸጉ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ህይወቱ አልፏል፣ ይላል የዩኒቨርሲቲው መረጃ። የአርባ ምንጭ ዩኒቨርሲቲ የስነ ትምህርት ና ስነ ባህሪ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናይል ጸጉ አሰፋ፣ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ከትናንት በስቲያ ጠዋት ሚያዝያ 28 ቀን 2017 ዓመተ ምህረት ከፍተኛ ጉዳት ደርሶበት እንደነበር ይኸውም የአርባ ምንጭ ዩኒቨርሲቲ መረጃ አመላክቷል። ጉዳቱ እንደደረሰበት የዩኒቨርሲቲው ተማሪዎች በስፍራው ተሰበሰቡ። ጥበቃዎችም እንዲሁ ከያሉበት ተጠራርተው መጡ። የዩኒቨርሲቲው የጤና አካላትም ርብርብ ማድረጋቸውን ቀጠሉ። በመሆኑም ከፍተኛ ሕክምና እንደሚያስፈልገው የተረዱት እነዚህ ሰዎችም ሕይወቱን ለማትረፍ ወደ አርባ ምንጭ አጠቃላይ ሆስፒታል እንዲጓዝ አደረጉ። በዚያም ከፍተኛ ርብርብ ተደረገ። ሁኔታው ግን እጅግ በሚያሳዝን ሁኔታ ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል በሆነ ጊዜ ሕይወቱ ሊያልፍ እንደቻለ መረጃዎች ጠቁመዋል። የአርባ ምንጭ ዩኒቨርሲቲ የሕዝብና ዓለም አቀፍ ግንኙነት ስራ አስፈጻሚ የሆኑት አቶ ዮሐንስ በአንድ ሚዲያ ላይ ተገኝተው ስለ ጉዳዩ ያለውን እውነት አስረድተዋል። አቶ ዮሐንስ እንዳሉትም ተማሪና ናትናኤል የሳይኮሎጂ ትምህርት ክፍል ሁለተኛ ዓመት ተማሪ መሆኑን ገልጸው የጂኦግራፊ ትምህርት ክፍል ተማሪ የሆነውና አብሮት የሚኖር የዶርም ጓደኛው በግልጽም ምክንያት በስለት በተደጋጋሚ ወቅቶ እንዲሞት እንዳደረገው ተናግረዋል። ክስተቱ የተፈጸመው ማክሰኞ ጠዋት እንደነበር የገለጹት አቶ ዮሐንስ ህይወቱን ለማትረፍ ከፍተኛ ርብርብ መደረጉን ገልጸዋል። ጉዳት እንደደረሰበት በፍጥነት ወደ ሆስፒታል መወሰዱንና ህይወቱን ለመታደግ ከፍተኛ ርብርብ ቢደረግም ጉዳቱ ከፍተኛ ስለነበር ህይወቱን ለማዳን አለ መቻሉን እና 12 ሰዓት ተኩል አካባቢ ህይወቱ ማለፉን ተናግረዋል። ቀጥሎም አስክሬኑን ተማሪዎች እንዲያዩት ተደርጎ ትናንት ጠዋት ወደ አርባ ምንጭ አውሮፕላን ጣቢያ መሸኘቱን አስረድተዋል። ለቤተሰቦችም አስክሬን እንዲቀበሉ ተነግሯቸው አስክሬን ለመቀበል አባትና አጎቱ አዲስ አበባ እንደመጡ ተናግረው አስክሬኑም አዲስ አበባ ከደረሰ በኋላ ቤተሰቦቹ ተቀብለው ወደ ሀገሩ መቀሌ እንደሚጓዝ ያለውን መረጃ አብራርተው ገልጸዋል። ወንጀሉን የፈጸመው ተማሪም በቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገ ሲገኝና ምርመራው ሲጠናቀቅም ወንጀሉን ለመፈጸም ያነሳሳውን ምክንያት እንዲሁም የተሰጠውን ፍርድ ዩኒቨርሲቲው እንደሚገልጽ አስታውቀዋል። የአርባ ምንጭ ዩኒቨርሲቲም የተማሪ ናትናኤል ሕልፈትን በተመለከተ በፌስቡክ ገጹ ላይ እንዲህ ሲል የሀዘን መግለጫ አውጥቷል። የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል ሁለተኛ አመት ተማሪ ሆነው ናትናኤል ጸጓ ሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ሚያዝያ 8 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል። በመሆኑም ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ህይወቱ አልፏል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ የሚገኝ ሲሆን ዩኒቨርሲቲው የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ ያደርጋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቡ፣ ለወዳጅ ዘመዶች ተማሪዎቹ እንዲሁም ለመላው የዩኒቨርሲቲው ማህበረሰብ ሁሉ መጽናናትን ይመኛል። አርባ ምንጭ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ሥራ አስፈጻሚ ጽሕፈት ቤት የሀዘን መግለጫውን በማህበራዊ ትስስር ገጹ ላይ አስፍሯል። ነገሩ እጅግ በጣም የሚያሳዝን፣ ልብ የሚሰብር ጉዳይ ነው። ወላጅ ለአመታት ለፍቶ አስተምሮ አሳድጎ ደግሞ ዩኒቨርሲቲ ልኮ ሊመረቅ የተወሰኑ አመታት ነው የቀሩኝ፣ ደግሞ አስመርቄ ስራ ሲዤ ለቁም ነገር አብቅቼ ብሎ የልጁን ምርቃት በጉጉት ለሚጠብቅ ቤተሰብ ድንገት ተደውሎ ልጃችሁ ህይወቱ አልፏልና አስክሬን ተቀበሉ የሚል መርዶ መስማት እጅግ መሪር የሆነ ሀዘንን የሚፈጥር ለማመንም የሚከብድ ነው። ለቤተሰብ ብቻም ሳይሆን የሰማውን ሁሉ የሚያሳዝን በመሆኑ እኛም ለሟች ነፍስ ይማር እያልን ለቤተሰቦቹ ለጓደኞቹና ለዘመድ አዝማድ በሙሉ መጽናናትን ተመኘን። አብራችሁን ስለነበራችሁ እናመሰግናለን። ዳግም በሌላ ወቅታዊ ማህበራዊና አዳዲስ ጉዳዮች እስክንገናኝ በያላችሁበት ሰላም ሰላም።